በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ጤና ይስጥልን። ውድ የሀቲ ድንግል ሚዲያ ቤተሰቦች እንደምንከርማችኋል። ቸርነቱ ብዙ የሆነ ሉል እግዚአብሔር አምላካችን እስከዚህ ሰዓት ድረስ ጠብቆ ስላደረሰን ክብር ምስጋና ለርሱ ይሁን። እንግዲህ በዚህኛው ሳምንት በዐቢይ ጾም አምስተኛ ሳምንት የምንዳሰሰው የጌታችንን ነገረ ምጽአቱን ይሆናል። እንግዲህ የጌታ መምጣትን ስናስብ አስቀድሞ መጥቶ የነበረው ሁላችንን ለማዳን ነው። በታላቅ ትህትና ራሱን ዝቅ አድርጎ መጥቶ አድኖናል። በዳግም መምጣቱ ግን ሲመጣ ግን በታላቅ ክብርና ልዕልና በግርማ በሞገስ ነው የሚመጣው። በመጀመሪያ መምጣቱ ወገን እንደሌለው ዘመድ እንደሌለው በከብቶች ግርግም ዘመድ ሰው እንደሌለው ሆኖ ተወልዶ ሁላችንን አድኖናል። በዳግም ምጽአቱ ሲመጣ ግን በቅዱሳን መላእክት በእልፍ አእላፋት መላእክት ታጅቦ ጌታችን ኢየሱስ ክርስቶስ ይመጣል። በመጀመሪያ ምጽአቱ በመጀመሪያው ሲመጣ ክርስቶስ ሰው ሆኖ ሁላችንን በቆረሰው ሥጋ ባፈሰሰው ደም ለማዳን መጥቷል። በዳግም ምጽአቱ ጊዜ ግን ሰው የሆኑትን ሰብስቦ በተለይ ደግሞ ሲናገር በወንጌል እንደምናውቀው ሁሉን እንደየስራው ልሰጥ ዋጋዬ ከኔ ጋር አለ ብሎ ተናግሯል እና ሁሉን እንደየሰራው ሊሰጥ ለፍርድ ይመጣል በዳግም ምጽአቱ ጊዜ ማለት ነው። እንግዲህ ይህንን መሰረት በማድረግ የቤተክርስቲያናችን ሊቃውንት በቅዱስ ዳዊት መዝሙርም ደግሞ እግዚአብሔርሰ ገሃደ ይመጽእ ወአምላክነ ኢያረምም ብለው በቅዳሴ ጊዜ ይህንን መዝሙር እየዘመሩ ዲያቆናቱ ይሰበካል ይነገራል፣ ማለት ነው የክርስቶስ የዳግም መምጣቱ ነገር ማለት እና መዝሙረኛው ቅዱስ ዳዊት እግዚአብሔር በግልጡ ነው ይመጣል ለአምላካችንም ዝም አይልም እሳትም በፊቱ ይነዳል ብሎ ትንቢት ሀብተ ትንቢት ስላለው ቅዱስ ዳዊት ይህንን ሲናገር እንሰማለን ማለት ነው እና ይህንን የተረዱ በዛውም ደግሞ በደብረ ዘይት ተራራ ላይ ስለ መቅደስ መፍረስ ስለ መቅደሱ ድጋሚ ስለመነሳቱም ሲያስተምራቸው ስለነበረ ጌታችንን ሐዋርያቱ ጠየቁት የመምጣትህ ምልክቶቹ ምንድን ናቸው? የመምጣት ጊዜ መቼ ነው ብለው ክርስቶስን ይጠይቁታል። ታሪኩ በማቴዎስ ወንጌል ምዕራፍ ሀያ አራት ላይ የሚገኝ ታሪክ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም አስር የሚሆኑ ምልክቶችን ነግሯቸዋል። የመጀመሪያው እኔ ክርስቶስ ነኝ እያሉ በስም ይመጣሉ፣ ሐሳተኞች ክርስቶሶች ይነሳሉ ብሎ ነገራቸው። ይህም ከዚህ በፊት ተደርጓል። ለምሳሌ በአሜሪካ በ2012 ዓ.ም ወደ 32 የሚሆኑ እኔ ክርስቶስ ነኝ እኔ ክርስቶስ እያሉ በተለያየ ጊዜ የተነሱ ሐሰተኞች ክርስቶሶች ነበሩ። እነዚህም ተከታዮች አፍርተው ነበረ። ወደ አራት ሚሊዮን የሚሆኑ ሰዎችን አፍርተው ነበረ። በተለያዩ ዓለማት ሀገራትም እንደዚሁ ሐሰተኞች ክርስቶሶች ተነስተው ነበረ። በኢትዮጵያም እንደዚሁ በቤተክርስቲያን ታሪክ በብፁዕ አቡነ ጎርጎሪስ በጻፉት መጽሐፋቸው ላይም ስንመለከት አንድ ሰው እንደዚሁ ክርስቶስ ነኝ ብሎ ተነስቶ ነበረ በጊዜው በስቅላት ተቀጥቷል ማለት ነው። እና ብዙ ሀሰተኞች ክርስቶሶች ይነሳሉ፣ ስለዚህ የዛኔም እንዳትሳሳቱ ተጠንቀቁ ብሎ ክርስቶስ አንደኛው ምልክት ነግሯቸዋል። ሁለተኛው ጦርነትና የጦርነትንም ዜና ትሰማላችሁ ነው ማለት፣ በሚዲያዎች በእያንዳንዱ ቦታዎች ላይ ጦርነቶች ይነሳሉ። እንግዲህ ከዚህ በፊት አንደኛው የዓለም ጦርነት፣ ሁለተኛው የዓለም ጦርነት ተደርጓል። ስለዚህ ከሱ የከፋ ደግሞ ሌሎች ጦርነቶችና የጦርነት ወሬዎችን ሁሉ ምን ትላላችሁ፣ ትሰማላችሁ ብሎ ክርስቶስ ነገራቸው ማለት ነው። ሶስተኛ ህዝብ በህዝብ ላይ ይነሳል። አራተኛ ረሃብ እና ቸነፈር ይሆናል፣ የምድር መናወጥ ይሆናል ብሎ ምልክት ነገራቸው። ህዝብ በህዝብ ላይ እንደገና እንደሚነሳ፣ ረሃብ እንደሚሆን፣ ቸነፈር እንደሚሆን፣ የምድር መናወጥ እንደሚሆን ነገራቸው። ምልክቱ ይሄ ነው አላቸው። አምስተኛ ስለ ስሜ በአሕዛብ ዘንድ የተጠላችሁ ትሆናላችሁ። እንግዲህ ክርስትና የሚለው ስም የምንጠላበት ይሆናል። እግዚአብሔር የሚለው ስም ክርስቶስ የሚለው ስም የምንጠላበት ጊዜ ይሆናል ማለት፣ ይሄ ምልክቱ ነው። በታሪክም ከዚህ በፊት አይተናል። ከኔሮን ቄሳር እስከ ዱቅልጥያኖ ሰፊ የሆነ የክርስቲያኖች ስቃይ የነበረበት ጊዜ ነበረ። በዚህ መከራም ብዙ ክርስቲያኖች ተሰቃይተዋል። ስለዚህ በስሙ የተጠላን የምንሆንበትንም ደግሞ ክርስቶስ ራሱ ነግሮናል ማለት ነው። ስድስተኛ አንዱ አንዱን አሳልፎ መስጠት ወንድም ወንድሙ አንዱ አንዱን አሳልፎ መሰጣጣት፣ ማለት የሃይማኖት መካድ፣ ክህደት፣ እግዚአብሔርን መረሳቶች ይኖራሉ። እነዚህም ሁሉ ምልክቶች ናቸው፣ ከሃይማኖት መውጣት። ይህ ለሐዋርያት የነገራቸው ብሎም ለእኛ የነገረን ምልክቶች ናቸው። ሌላ ሐሰተኞች ነቢያት ይነሳሉ፣ ሐሰተኞች ተንባዮች ወይ ደግሞ ትንቢትን የሚናገሩ ነብይ ገሌ ነ ነብይ ኢሳያስ ነ ነብይ ዳንኤል ነ ነብይ ኤርሚያስ እያሉ ሐሰተኞች ነቢያት ይነሳሉ። ስለዚህ የዛን ጊዜ ማንም እንዳያስታችሁ ተጠንቅቋል። ብዙ ሐሰተኞች ይነሳሉ፣ ሰውን እንዳትከተሉ ጽኑ፣ በሃይማኖታችሁ ጽኑ፣ የጸናችሁ ነው ሲል እነዚህ ምልክቶች እንደሚኖሩ ተናገረ ማለት ነው። ስምንተኛ ከክህደት የተነሳ ፍቅር ይቀዘቅዛል። ወገኖች አሁን ፍቅር አልቀዘቀዘም፣ ቀዝቅዟል። ራስ ወዳድነት አልሰፋም አለበዛም? በዝቷል። ልጅ እናቱን አሳልፎ የሚሰጣጥበት የሚገዳደልበት ጭካኔ የበዛበት ፍቅር የጠፋበት ራስ ወዳድነት እኔ ልብላው ብቻ እኔ እንደዚህ ልሆን ብቻ በዝቷል። እዚህ ፍቅር ትቀዘቅዛለች ምልክት አድርጎ ሰጣቸው። ዘጠነኛ እጅግ በጣም ብዙ ገቢረ ታምራቶች ይደረጋሉ ፀሐይን በእጅ እስከመያዝ ድረስ ከሰማይ የእሳት እስከ ማዝነብ ድረስ የሚመስሉ ብዙ ገብረ ታምራቶች ይፈጸማሉ። ይህ ሁሉ የሚደረገው ለምን? ለማሳት ነው። ለማሳት በጣም ለሰው የሚከብዱ ከአይምሮ በላይ የሆኑ ታምራቶች ይደረጋሉ፣ ያደርጋሉ፣ እነዚህ ሀሰተኞች ማለት ነው። ልቡናችን ፍጹም እንዲያምናቸው ማለት እንግዲህ ፀሐይን በእጅ መያዝ ማለት በጣም ከባድ ነው። እሳትን በእጅ መያዝ እሳትን ማዝነን ማለት ከባድ ነው። እዚህ ሁሉ ሲፈጸም ማንም እንዳያስታችሁ ተጠንቀቁ፣ ሀሰተኞች ስለሚነሱ የመጨረሻውና አስረኛው እርኩሰት በተቀደሰ ስፍራ ላይ ይሆናል። እርኩሰት የተቀደሰ የተባለ የእግዚአብሔር ቤተ መቅደስ ላይ የተቀደሰ የተባለ እግዚአብሔር ቦታ ላይ እግዚአብሔር መገኛ ላይ ቤተ መቅደስ ላይ ቤተክርስቲያን ላይ እርኩሰት ይሆናል። በቤተ መቅደሱ ዙሪያ ኃጢአት ይበዛል። ስለዚህ ይህም ሲሆን ማንም እንዳያስታችሁ ተጠንቀቁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በተለይ ስለ ሀሳውያን ሲናገር እነዚህ ምልክቶች እንደሆኑ አድርጎ ይናገራል። ራእይ ዮሐንስ ምዕራፍ 13 ላይ ከቁጥር ሁለት ጀምሮ ስትመለከቱ ደግሞ በሐሰተኞች ነቢያት ወይ ደግሞ በሐሰተኞች ሀሳውያን መሲዎች ወይ ሀሰት መሲዎች በሚነሱበት ጊዜ ላይ ደግሞ ሰባት የኃጢአት ራሶች ይፈጸማሉ። አረስተ ሀጣው የሚባሉት የኃጢአት ራሶች ዋና ዋና የኃጢአት በደሎች በዚህ ወቅት በሐሰተኞች ነቢያት፣ በሐሰተኞች ክርስቶሶች፣ በሐሰተኞች ሀሰት ውሸታሞች በሆኑት የእግዚአብሔር መምጣት በደረሰ ጊዜ የሚፈጸሙ ሰባት ኃጢአት አይነቶች አሉ። እጅግ በጣም ከባድ ኃጢአቶች እነዚህ ሁሉ ምልክቶች ናቸው። የመጀመሪያው እንግዲህ ሰባቱን የኃጢአት ራሶች ወይ ደግሞ በራእይ አስራ ሶስት የተገለጡት የአውሬው ሰባት ራሶች የተባሉት ትርጓሜ ማለት ነው። በሀሳዊ ዘመን የሚነሱ ወይ ደግሞ በሀሳዊ መሲህ ዘመን የሚነሱ የሚፈጸሙ የኃጢአት አይነቶች ናቸው። የመጀመሪያው ኃጢአት አዳም ነው። ኃጢአት አዳም በዚህ ወቅትም ይፈጸማል። ኃጢአት አዳም የመጀመሪያ የጥንቱን የአዳም ኃጢአት ስትመለከቱ ለመውደቁ ምክንያት የሆነው የአዳም ኃጢአት እግዚአብሔርን መሻት ነው። እግዚአብሔርን መመኘት ነው። እግዚአብሔርነትን እግዚአብሔርነትን መመኘት፣ እግዚአብሔርነትን መሻት፣ እግዚአብሔርን መሆን መፈለግ። ስለዚህ በዚህ ወቅትም ከሚነሱ ከሰባቱ ኃጢአቶች አብይ ከሆኑ ኃጢአቶች መካከል እኔ እግዚአብሔር ነኝ ብሎ መነሳቶች ናቸው። የአዳም ኃጢአት በዚህ ወቅትም ይደገማል ማለት ነው። ሁለተኛው ቅጥለተ አቤል ነው። የአቤል መገደል ነው። የአቤል መገደል ማለት እንግዲህ አቤልን የገደለው ቃኤል ነው፣ ወንድሙ። በዚህ ወቅትም ከሚፈጸሙ ኃጢአቶች በሀሳዊ መሲህ ዘመን ከሚፈጸሙ ኃጢአቶች መካከል ወንድም ወንድሙን ይገላል፣ በጭካኔ ረኅራሄ በሌለበት ቃኤል አቤልን እንደገደለው አንዱ ወንድሙ ወንድሙን እህት እህቷን፣ ወንድም እህቱን፣ እህት ወንድሟን ተገላለች። ይህም ከሚፈጸሙ ኃጢአቶች መካከል ሁለተኛው። ሶስተኛው ጥቅመ ሰናኦር ነው። እንግዲህ የሰናኦር ሰዎች ከክፋታቸው የተነሳ ከኃጢአታቸው የተነሳ እጅግ በጣም ግዙፍ ትልቅን ህንፃ ሰርተው እግዚአብሔርን ለመውጋት በጦር ለወጥ ስርዓት ክብር ይግባውና እግዚአብሔርን ለመውጋት ይነሳሳል። በጣም ትልቅ ትልቅ እጅግ በጣም ግዙፍ ህንፃ ሰርተዋል። እዚህ የአየር ላይ አጋንንት ሀሳባቸውን ያሰምሩ እስኪመስላቸው ድረስ ያግዟቸው ነበረ። በጣም ትልቅ ህንፃ ከሰሩ በኋላ አብን እንውጋ ብለው ጦርን ይወረውራሉ። ወልድን እንውጋ ብለው ጦርን ይወረውራሉ። መንፈስ ቅዱስን እንውጋ እያሉ ጦርን ይወረውራሉ። እዚህ አየር ላይ አጋንንት የሆኑት ደግሞ እነሱ በሰማይ ላይ የደም ምልክት ወይም ደግሞ ቀይ ምልክት አድርጎ ይሰራላቸዋል በዚህ ጊዜ አብንም ወልደንም መንፈስ ቅዱስንም ነው ወጋን ይላሉ ክብር ይግባውን ነው በዚህ ጊዜ ነው ኑረድ አንዱ አንዱን እንዳይሰማ ቋንቋቸውን እንደባልቅባቸው ብሎ እግዚአብሔር ሰውን በመፍጠሩ ተጸጸተ ተብሎ የተጻፈው ማለት እንዲህ አይነት የከፋ ኃጢአትን የሰሩ ማለት ነው ለዚህ አሁንም በዚህ ወቅት የክርስቶስ መምጣት በመሲሁ ዘመን ደግሞ ጥቅመ ሰናወር ይፈጸማል በዛ ዘመን ላይ ይሰራል ወደ ሰማይ ወደ ህዋ የሚሄዱ ብዙ ኃጢአተኞች ይበዛሉ። እግዚአብሔርን መጨረሻ ለማየት እግዚአብሔርን አግኝተን ኖጋ እንዲህ አይነት የጥቅመ ሰናወር ላይ የተፈጸመውን ኃጢአት ለመፈጸም የሚጥሩ ብዙዎች ይነሳል። ይህም ሶስተኛው ኃጢአት ነው። ሰባቱ ኃጢአት ወይ ደግሞ የኃጢአት ራሶች የተባሉት መካከል ይሄ ሶስተኛው። አራተኛው ኃጢአተ ሰዶም ነው። አራተኛው ደግሞ ኃጢአተ ሰዶም የሚባለው እንግዲህ ታሪኩ እንደምታውቁት በኦሪዘ ፍጥረት ምዕራፍ 19 ላይ በሰዶም እጅግ በጣም ብዙ ኃጢአት በዛ። ተመሳሳይ ጾታ ጋብቻ ወንድ ወንድን እያገባ፣ ሴት ሴትን እያገባ እግዚአብሔር በዚህም እጅግ አዝኖ ይችን ከተማ ከሎጥ በስተቀር ገልብጦ አጥፍቷታል። ስለዚህ በዚህ ዘመንም የኃጢአት ራሶች ከተባሉት መካከል ይሄ ይፈጸማል። እዚህ በዚህ ወቅትም ማንም እንዳያስታችሁ ተጠንቀቁ። አሁን በዘመናችን ላይ እንግዲህ ኦፊሻል በሆኑ ደግሞ በጣም በግልጽ ከወጡት ሀገራት መካከል ወደ አስር ሀገራት በጥናቱ እንደሚያሳየው ይህንን የሰዶም ግብረ ሰዶምን ፈቅደዋል የተመሳሳይ ጋብቻ የተመሳሳይ ፆታ ጋብቻ ማለት እና በዚ በሀሳዊ ዘመንም እንዲህ አይነት ነገሮች እንዲህ አይነት የክርስቶስ መምጣት በሚሆንበት ጊዜ ሀሰተኞች የሚበዛሉ ከሀሰተኞቹ መካከል ኃጢአታቸው ደግሞ እንደዚህ አይነት ኃጢአት የሚበዛባቸው ሰዎች ይፈጸማሉ ይኖራሉ፣ ማለት ነው እና አውሬው ይህንን ሀሳብ ያስፋፈዋል። የተመሳሳይ ፆታን ጋብቻ መፈላለግን፣ ግን ግብረሰዶምን ያስፋፈዋል አውሬው ማለት ነው። እና አምስተኛው ደግሞ ኃጢአት ኃጢአተ እስራኤል ነው። ይሄ ኃጢአተ እስራኤል የሚባለው እንግዲህ እግዚአብሔር እጅግ በጣም ሲያዝንባቸው ከሚወዳቸው ሕዝቦች መካከል የእስራኤል ሕዝቦች ናቸው። ደግሞ የሚያዝንባቸው በእነሱ ነው። ኃጢአተ እስራኤል ጣዖት አምላኪነት ነው። እግዚአብሔር በመና በሰማያዊ መና እየመገባቸው መናው ራበን ራበን ሲሉ መና ወርዶ የሚሰጣቸው እግዚአብሔርን ይሄ መና ሰለቸን በቃን ብለው እግዚአብሔርን እስከ መካድ ብሎም ጣዖትን እስከ ማምለክ የደረሱ ህዝቦች ናቸው። የእስራኤል ኃጢአት አንዱ ይሄ ነው፣ ጣዖት አምላኪነት ነው። ስለዚህ በዛ ዘመንም ጣዖት አምላኪነት ይበዛል፣ ይሰፋል፣ እግዚአብሔር ይረሳል ማለት እግዚአብሔር ከዚህ ሁሉ ኃጢአት ሁላችንን ይጠብቀን እና በዚህም ዘመን የአውሬው መንፈስ ያለበት ምስል ይቀረጽና በዚህም ጣዎት አምልኮ ይፈጸማል ይደረጋል ማለት ነው። እና አምስተኛ ሄኖ ስድስተኛው የካህናት በቤተ መቅደስ መገደል ይሰፋል። አሁን በዘመናችን አለ። በጣም በብዙ ቦታዎች ላይ እንግዲህ ስለአንተ ቀኑን ሙሉ እንገደላለን እንዳለ ስለ ሃይማኖታቸው ስለ ክራቸው ስለያዙት መስቀል ሲሉ በቤተ መቅደስ የሚገደሉ ብዙ ካህናት አሉ። አሁን አይደለም የተጀመረው። እንግዲህ ቅጥለተ ዘካርያስንም ስንመለከት በቤተ መቅደስ ውስጥ ነው የካህኑ ዘካርያስ መገደል የሆነው ማለት ነው እና በዛም ዘመን ካህናት በሙሉ የሚገደሉበት ስለ ሃይማኖታቸው የጸኑ ካህናት ሰማያትነትን የሚቀበሉበት ጊዜ ይሆናል። ይህም በሰፊው የካህናት በቤተ መቅደስ መገደል ሰፊው የሚፈጸመው የኃጢአት አይነት አንዱ ነው። የሚጨረሻው ሰባተኛው የክርስቲያኖች በግፍ መገደል ነው። ከዚያ በኋላ ይህንኑ እነዚህን ሁሉ ኃጢአቶች የማይፈጽሙ ግብረ ሰዶሙንም፣ እግዚአብሔርን መካድ፣ እግዚአብሔርን ለመግደል ለመውጋት መሞከር እንደገና ይሄ የአዳምን ኃጢአት መቀበል የማይፈልጉትን እነዚህም ሁሉ ክርስቲያኖች የጸኑትን በሃይማኖታቸው በእምነታቸው የጸኑትን ክርስቲያኖች የሚሞቱበት የሚገደሉበት ጊዜ የሚሆንበት ወቅት ነው እና ይሄ ሁሉ የምጥዳር መጀመሪያ ነው። ይሄ ሁሉ ገና የመጀመሪያው እዚህ ክርስቶስ በመጨረሻ ያጠናቀቀበት ቃል ምንድን ነው? በመጨረሻ የሚጸና እርሱ ግን ምን ይላል? ይድናል። እነዚህን ሁሉ ተአምራቱን ማለፍ፣ እነዚህን ኃጢአቶች ማለፍ፣ ይሄ ሁላ የሚሆን እግዚአብሔር ረዳትነት ሲጨመርበትም፣ ግን እግዚአብሔር ይህ ሁሉ ነገር ሲፈጸም ምርት ከገለባ የሚለይበት ይሆናል ማለት። እንግዲህ አንድ ገበሬ ስንዴም ይሁን ገብስም ይሁን ምንም ይሁን አዝመራውን ሰብስቦ መጨረሻ ላይ ምርቱን እና ገለባውን ይለያል። ወንጌ ነው እንደተነገረ ምርቱ ወደ ቦታ ይገባል ገለባው ደግሞ ይጣላል አሊያም ደግሞ ለከብቶች ይሰጣል ማለት ስለዚህ ምርትና ገለባ የሆነው የሰው ልጅ የሚለይበት ጊዜ ነው ማለት ነው እግዚአብሔር በግልጡ ነው ይመጣል ምንም ጥያቄ የሌለው ነገር ማለት ነው ይመጣል እኛ ክርስቲያኖች እኛ ኦርቶዶክሳውያን ግን ተስፋ የምናደርገው ርስት ስላለን ተስፋ የምናደርገው መንግስተ ሰማያት ስላለ በክብር በቀኝ እንቆማለን። እግሙ ያላመኑ ያልተጠመቁ ቅዱስ ስለሁን ክቡር ደሞን ያልበሉ ያልጠጡ በግራ ይቆማል። መተርጉማን እንደሚናገሩት መንግስተ ሰማያት ለአእምሮ በሚከብድ ደረጃ እጅግ ውብ እንዳውም፣ በንጉስ ልጅ ሰርግ ተመስላለች፣ በንጉስ ድግስ ተመስላለች፣ እጅግ በብዙ በብዙ መንገድ ተመስላለች መንግስተ ሰማያት። ገሃነም እሳትን ግን በተርጉማኑ ሲናገሩ እሳቱ የማይጠፋ ትሉ የማያንቀላፋ ዋይታ፣ ለቅሶ፣ ጩኸት የበዛበት ረፍት የሌለበት ሰላም የሌለበት ለዲያብሎስ እና ለሰራዊቱ የተዘጋጀ ስፍራ ነው ገሃነመ እሳት። መንግስተ ሰማያት ደግሞ ምስጋና የበዛበት እንደ ቅዱሳን መላይክት የሰው ልጅ እዛ ቦታ ላይ ሲገባ እዛ ርስት ውስጥ ሲገባ ምግቡ ምስጋናው፣ ምስጋናው ምግቡ ሁኖ ለዘላለም እግዚአብሔርን እያገለግል የሚኖርበት ቅዱስ ስፍራ። ታዲያ ይሄ በቀኝ የሚቆሙት በመንግስተ ሰማያት፣ በግራ የሚቆሙት በገሃንም ሰዓት። ለዛ ነው እናንተ የአባቴ ብሩካን የሚለውን ቃል ያሰማችሁ የሚባል እናንተ የአባቴ ብሩካን አለም ከመፈጠሩ በፊት ወደ ተዘጋጀችላችሁ ርስት መንግስተ ሰማያት ግቡ የሚለውን የህይወት ቃል እግዚአብሔር ያሰማናል። ሁላችን እግዚአብሔር ይሄንን ያሰማል። በግራ ለሚቆሙት ደግሞ በገሃነመ እሳት ለሚገቡት ደግሞ እናንተ የተረገማችሁ ለሳጥናኤልና ለሰራዊቱ ወደ ተዘጋጀው ገሃነመ እሳት ይግቡ ይባላል። እግዚአብሔር ከዚህ ይሰውረን። እግዚአብሔር ሲመጣ ለፍርድ ነው የሚመጣው። አሁን አሁን ሲመጣ መዝገቡን ይዞነው ይዞ ነው የሚመጣው የኃጢአታችንን እና የጽድቃችንን መዝገብ ኃጢአታችንን ስለዚህ የትኛው ሚዛን ይደፋል? በጎ ነገር አድርገናል፣ እሰየው በቀኝ እንቆማለን። ኃጢአትን ሰርተናል፣ በጋራ በግራ እንቆማለን። እግዚአብሔር ከዚህ ይሰውረን ሁላችንም። ለዚያ ነው እግዚአብሔር የንስሐ እድሜ የሚሰጠው የንስሐ ጊዜ የሚሰጠው በቀኝ እንድንቆምለት። ስናጠፋ ስንበድል እንደ ብሉይ ኪዳን ዘመን ኃጢአታችን በግልጽ የማይጻፍብን ዝም የሚለው እግዚአብሔር አይቶ እንዳላየ ዝም የሚለው የንስሐ እድሜ እየሰጠ ነው መንግስቱን እንድንወርስ ስለ ስለሚፈልግ ነው እግዚአብሔር ዝም የሚለው የተፈጠረበትም ዓላማ ሰው የተፈጠረበትም ዓላማ መንግስቱን ለሞሮ ስሙን ለመቀደስ ነው። የሰው ልጅ የተፈጠረበት ዓላማ ከዚህ ውጭ ከሆንን ግን በግራ እንቆማለን ማለት ነውና በዳግም ምጽአቱ ጊዜ እግዚአብሔር ለፍርድ ሆኖ ይመጣል ማለት ነው። በዚህ ጊዜ እጪን ክርስቲያኖች ነን በትንሣኤ ሙታን እናምናለን ከሞትን በኋላ በክብር እግዚአብሔር ቀኝ እንቆማለን መንግስተ ሰማያትንም እንወርሳለን ብለን ተስፋ እናደርጋለን ማለት ነው። የክርስቲያን አንዱ ተስፋው ነው የሚያኖረው ማለት ነው። አውሬ የበላው፣ ውሃ የወሰደው፣ አጥንቱ የተቆራረጠ፣ በተለያየ ምክንያት የሞተ አጥንቱ ተሰብስቦ መለከቶች ሲነፉ የመጀመሪያው መለከት ሲነፋ፣ ሁለተኛው መለከት ሲነፋ፣ በሶስተኛው መለከት ሲነፋ ሰው ከተፈጠረ ወንድ ልጅ ከተፈጠረ የሰላሳ ዓመት እንደገና ሴት ልጅ ደግሞ በተፈጠረች በ15 ዓመት ወጣቱ ነው። በቀኝ እንቆማለን ማለት ለፍርድ እንቆማለን ማለት። ስለዚህ ከዚያ በኋላ ለዘለአለም እንደው ሌሎች እንደሚሉት የምድራዊ የስጋ ፍላጎት በሌለበት መጋባት ምን ማለት ኃጢአት በሌለበት በመንግስተ ሰማያት ለዘለአለም እግዚአብሔርን እያገለገለን በክብር እንኖራለን። ድንግል ማርያምንም በመንግስተ ሰማያት እናያታለን። ቅዱሳን መላይክትን እናያቸዋለን። እግዚአብሔርን እናየዋለን ብሎም እናገለግለዋለን። ለዕለት ዕለት እግዚአብሔርን እንደ ቅዱሳን መላይክት ቅዱስ ቅዱስ ቅዱስ እያለን እናመሰግነዋለን። ይሄ ሁሉ የሚሆነው በጎ ነገርን ስንሰራ፣ በንስሐ ታጥበን በቅዱስ ስጋውና በክቡር ደሙ ስንታተም። ቅዱስ ስጋውን ክቡር ደሙን ካልታጠብም ካልበላን ከንቱ ነው። እንደው ንስሐ ሀገሮች ያለው ብቻ ብሎ ያለ ቅዱስ ስጋው የክቡር ደሙ ማረጋገጫነት ድህነት የለም ማለት ነው። ስጋችን ሁል ጊዜ ይታጠባል፣ ሁልጊዜ ሁል ጊዜ ይቆሻል አይደለ? ስለዚህ ንስሐ የሚደገም ምስጢር ነው። ሰው ኃጢአት ይሰራል፣ መልሶ ከንስሀ አባቱ ጋር ተነጋግሮ ድጋሚ ንስሐ ይገባል። ኃጢአት ይሰራል፣ ንስሐ ይገባል። ቅዱስ ሥጋውን ክቡር ደሙን ይቀበላል። የቅጥን መጀመሪያ ንስሐ ይገባበትን ኃጢአት ሳይፈጽም ከዚያ ኃጢአት ርቆ መቼ ፍጹም አይደለም እና የሰው ልጅ ድኩም ነው። የስጋ ባህሪ ከሚባለው መካከል አንዱ የስጋ ደካማ ነው። ስጋ ደካማ ነው። ለዚህ ደካማ ስለሆነ መልሶ ኃጢአት ይሰራል መልሶ ደግሞ ከነሳ አባቱ ጋር እየመከረ ቅዱስ ስጋውን ክቡር ደግሞ እየበላ ህይወትን ያገኛል ማለት ነው። እና ቅዱስ ስጋውና ክቡር ደግሞ ለሀጢያተኞች የተሰጠ ወይ ደግሞ ለበሽተኞች የተሰጠ መድኃኒት ነው። ይህን ቅዱስ ስጋ የክርስቶስን ስጋ በልተን ጠጥተን ለዘለአለም መንግስት ለመንግስተ ሰማያት እንድንበቃ ቅዱስ እግዚአብሔር አምላካችን ይርዳን፣ ይቆየን። ወስብሐት ለእግዚአብሔር።